ትሪ ከምርጥና ቆራጥ የኢትዮጵያ ጀግኖች ለአርበኞች የልዩ ልጆች የትግራይ አካባቢ ለትውልደ ትግራይ ወገኖች የቀረበ ነው። የወያኔ አርነት ትግራይ ቡድን መንግሥት ኢትዮጵያንና ደጉን ሕዝብ ጨርሶ ሳያጠፋና የትግራይን ሕዝብ አፍኖ መቀለጃ የደም ተጠያቂ እያደረገው ያለውን የህወሓትን አረመኔ ቡድን የነ ስብሀት ነጋ፣ የነ አባይ ፀሐዬ፣ የነ ስዩም መስፍን

የና አባይ ወልዱ የነ ጸጋይ በረሩ ወዘተ ይበሰሩት የደም ግፍ የአንድን ክፍላ ሀገር የትግራይን ህዝብ ተጠያቂ እያደረገው እንዴት ዝም ብላችሁ ትውልድ ትልድስ ከመጨረሻው ደም እያቃቡት ዝም ብሎ ማየት ከማሳዘኑም በላይ እጅግ አስከፊ መሆኑን መረዳት በኃይል አስፈላጊ ነው። ጨርሶ ከመቅረት ዘጊቶ መድረስ።

መልካም ነውና ተነሱ! ህወሓትን እምቢበሉት የወያኔ የካድሬዎች፣ የወያኔ የጀሌዎች፣ የወያኔ የባንዳዎች የትግራይን ህዝብ አይወክልም ብላችሁ ተነሱ። አረንጓዴ ቢጫ፣ ቀይ ሰንደቅ ዓላማ በመያዝ ህወሓትን ከትግራይ አስወጡ። እንደዚህ ጀግና ኢትዮጵያዊ ከትግራይ ያውም ከአድዋ የመጣውን የቁርጥ ቀን የኢትዮጵያን ልጅ ይከታተሉ።

ኤርትራ ዘመቱ ሰው ነው ማውጣት መልሶ እንግዲህ ዛሬ የሚደርሰው ግድያ፣ እስራት ያን

የትግራይ ልጅ ነኝ። ቀደም ብሎ በነበረው የኢትዮጵያ የቀድሞ ሰራዊት የሁለተኛው አብዮታዊ ሰራዊት አባል የዛ ጀግና አብዮታዊ ሰራዊት አባል ነበርኩኝ። እስከ ሰማንያ ሦስት የቀድሞ ሰራዊት ነበርኩ ማለት ነው እና ከዛ በኋላ ግን በየትኛውም ተሳትፎ ውስጥ ገብቼ አላውቅም። ማለትም ማለት ከዚህ ፖለቲካ በውትድርና ርቄ የራሴ ህይወት ነበር ኖረው። አሁን ግን እየሆነ ያለው በሀገሬ ጉዳይ ግን በኢትዮጵያዊነትን ቀሰቀሰው ትናንት ከኔ ጋር የኦሮሞ ልጆች፣ አማራ ልጆች ሰሜን ላይ ሞቱት እነዚህ ባንዲራ ነው እና

ይሄ ያለው ዘረኛ መንግስት የትግራይ ህዝብ እንደማይወክል ፍጹም ትግራይ እንደማይወክል ዘረኛ የራሳቸውን ስልጣን ለማስፋት የትግራይ ህዝብ የዙፋን ተሸካሚ ያደረጉት ያም በመቃወም እንደ አንድ ትግራዋዊነት ደግሞ እንደ ኢትዮጵያዊነት ይሄን ለማጎዘዝ ጋር የተገኘት ምናልባት አሁ ብዙ ሰዎች ይህን ጥያቄ ያነሳሉ። በዚህ ሰዓት ህዋት የስልጣን እድሜውን ለማራዘም የትግራይ ህዝብ እንደ ደጀንነት እየተጠቀመ ነው። ከትግራይ ህዝብ ደግሞ ብዙ ነገር አይሰማም፣ በተለይ ውጭ ካሉት ከተማሩም አይሰማም ይባላል። ዛሬ አንተናግኝታል እንደ በአጠቃላይ ለትግራዋያንም ሆነ

ትዮጵያጥሩ ብለሃል። ግን የትግራይ ህዝብ አገር ቤት ያለው ምን ያህል አፈና እንዳለው በቅርብ አውቃለሁ፣ ብዙዎቻችን እናውቃለን። ውጭ ያሉ ግን በእውነት ያሳፍራሉ። ውጭ ያሉ የትግራይ ልጆች በተለይ ዲያስፖራዎች እዚህ ጋ ሆነው ህወሓት መደገፍ ወያኔ መደገፍ በእውነት ጨካኝነት ነው፣ በእውነት ዘረኝነት ነው፣ በእውነት አለሜነት ነው። ህዋሀት ከዘር ማንዘሩ ከመጀመሪያ ሲነሳ በእውነት ነው ሲነሳ ትግራይ ውስጥ

ኢትዮጵያዊነት መሰረት ያልነበረው ድርጅት ነው። ግን በአጋጣሚ መቼም ከደርግ ያገኙ ስጦታ ነው ይሄ ኢትዮጵያን መምራት ስጦታ። በል ተዋቅቶ አይደለም እኔ ከዋቀት፣ ያው ስጦታ ግን፣ በእውነት ኢትዮጵያ ወደ አንድ አድርጎ እንደ መጓዝ በዘር መከራ ድርግ ይደረገው፣ በተለይ የትግራይ ህዝብ ያደረገው ይህ ዘረኛ ህወሓት ቡድን፣ ውጭ የምንገኝ የትግራይ ልጆች ድምፅ ልናሰማ ድምፅ ልንሆን ህወሓት